ዋቹ እንዳለ በአስር ሺህ ማለኝ እያለ ነው። በቃ ፒፕሉ እንዳለ አንተ ጋር ነው የሚመጣው። መልካም በዓል ሀይ ሀይ ፋሚሊ እንዴት ናችሁ? ሰላም ነው? እንኳን አድረሳችሁ ለፋሲካ በዓል። ዛሬ እንግዲህ ዋዜማ ነው። ዶሮ ለመግዛት ወደ መሪ ሀያት መተናል። ያው እኔ እንኳን ዶሮ ብዙም አላውቅም ሚስትየዋ ደንበኛ ስላላት እሱ ጋር የላከችኝ። ያው ትልቅም አትፈልግም፣ ትንሽም አትፈልግም፣ መካከለኛ ነው ፈልገው። እኔ ከዚህ በፊት አንዴ በጣም ጠብደል ትልቅ ዶሮ ይዤላት ሄጄ ውሃ ውሃ ነው የሚለው እያለችኝ ነበር። እስቲ ዛሬ ደውላለታለች የሚሰጠንን ዶሮ እና እዚህ ጋር አሁን ዶሮን ሰጠኝ። ያበሻ ዶሮ ነው። እኔ ጋይስ ልዩነቱ የማይገባኝ የወላይታ የወላይታ ዶሮና የአበሻ ዶሮ ምንድን ነው ልዩነቱ? እሱን ያልገባኝ እስቲ እሱን የሚያስረዳኝ ሰው ካገኘው በቃ። የሰጠኝ ዶሮ አሪፍ ነው፣ እግሩን የዋልኝ እግሩን አየሁት። ያው አክሽልኝ አላውቀውም፣ አሪፍ ዶሮ ነው። እንግዲህ ፕራይሱም አሪፍ ነው፣ ሺ ስድስት መቶ ኦኬ አልኩት። እዚህ ጋር ቆጠርን ገንዘባችንን፣ ሺ ስድስት መቶን ሰጠሁት። ሌላ ለወጣል ብሎ ሌላ እየመረጠ ነው። እና በጣም በቃ ያለው የበዓል ወይ በጣም ነው ደስ የሚለው። እዚህ ጋ ደግሞ ዶሮ እያረደ ነው እሲል ጾም ነው። ሰው እንዴት ነው ዛሬ አሳርዶ ይዞ የሚሄደው? ይታረድ አለኝ። አይ ነሆነ አይታረድም፣ ቤት ይዞ ነው የሚሄደው አልኩት። በቃ ስታይል ይሻለ። በቃ ብጥስጥስ አድርጎ በአንድ ደቂቃ ውስጥ ነው ዶሮን ገነጣጥሎ የሚጨርሰው። እቻ ዶሮ እንግዲህ ዘገዛኳት። የአበሻ ዶሮ ይሄን ይመስላል። ይዘን ወጣን። በስማ ፒፕሉ እንዳለ ደስ ሲል በቃ ሁሉም ዶሮውን ይዟል። ቄጤ መሆን፣ ኮባ ቅጠል፣ እንቁላል ያው በቃ እኔ በጣም ደስ የሚለኝ ነገር የዋዜማው ላይ እንደዚህ ገበያ ቦታ ላይ በጣም ነው የሚያዝናናኝ። ይ ህዝቤ እንዳለ በቃ እኔም ዶሬን ይዤ ወደ መኪኔ እየሄድኩ ነው። በቃ ህዝቡ እንዳለ ዶሮን ይዟል። የወላይታ ዶሮ የፈረንጅ ዶሮ ይላሉ። ያው ምንም ልዩነቱን ያልገባኝም የበሻ ዶሮ ነው ያዝ ነው። እዚህ ጋር ደግሞ መኪናችን ውስጥ ገባን፣ ዶሮችንን ይዘናል። ተዛ ገበቀው ሽቅ ብላ ስ ና የተነሽ ተንጠለጠለች እዛ ታየ ነው ትልቅ የሚመስለው ለካ ያለቀልኝ በቃ። ግን አይ አሪፍ ነው። እኔ እንደዚ አልጠበኩም ነበር በስድስት አሪፍ ነው ፕሬሱ 2005 ማ ነበር። ሰው ሲያወር የሰማት ገበያው ግን እንደዛ አይደለም። አሁን መንገዳችንን ጀመርን እና ጋይስ፣ የበዓሉ ድባብ ይህን ይመስላል። ከሰዓት በኋላ ደግሞ ከአንድ ሰዓት በኋላ ወደ በግ ተራ እንሄዳለን። የበግ ዋጋ ምን ያህል ነው ስንት ነው የሚለውን ነገር አብረን እናያለን። እንግዲህ ጠብቁን። እሺ ጋይስ፣ አሁን ደሞ በግ ተራ ገብተናል። እስቲ ዞር ዞር እያለን ያለውን ድባብ እናያለን። የቱ ጋ ነው ያለው? እንግዲህ ፍየልም በግም አለ። የቱ ጋር ነው ደንበኛው? ይሄ በሬ ነው ወይስ በግ ነው? ይሄ በሬ ነው። የቱ ጋ ነው ያለው? እሺ፣ እንግዲህ በክተራ ደርሰናል። እንዴት ነህ? ሰላም ነው? አለን አለን። ይኸው እንግዲህ መተናል። ይኸው እንግዲህ ደንበኛችን እሱ ነው። ሀይ በላቸው። እሱ ነው። ቤት ድረስ። አሪፍ አሪፍ በግ እሺ ሲደናው ነው ታዲያ ለን አሪፍ በግ ምትለው መካከለኛ ትልቅ ሰው መካከለኛ። እንግዲህ ዛሬ ማታ ህዝብ ነው ያለው። እኛም እያየን ነው። እስቲ እሷ አነስ ያለች ነች። ይሄ መካከለኛው፣ ይሄኛው። እስቲ ላቀው እስቲ ላቀው ላቀው። ኦኬ፣ እሱም አሪፍ ነው። ጆን ቅባት የለውም ማለት ኦኬ። ያኛው ያኛው አሪፍ ነው።

17 እንደ 17 ውድ ነው። ተው ተው ተው፣ አንተ ደንበኛ ተብለ መተን። አሁን ደግሞ በዓል አልቋል፣ ልታውቃለህ አንተ ጋር ነው ደውለህ የምመጣው። ተው ተው ተው ተው፣ አሁን ዋጋ ንገረህ እና እንሰጥ አይ በቃ ይሄ ራሱ በቂ ነው። ኮካይ ስጋ ለዛ ነው። ይሄኛውን በቂ ነው። የዚህን ዋጋ ብቻ አስተካክልና ይሄኛውን እንውሰድ ነው። አይ አንተ እንዴ? ቷ አይ አንደ 25 ማ እኮ አሉ እኮ ትላልቅ እንትኖች አሉ። እና አንተ ደግሞ ደንበኛ አይደለህ እንዴ? እኮ እሺ አሁን ትክክለኛው ጋር እንገረን ይዘን እችኛዋን ስንት ነው ያልከው? አስራ ሦስት ኖ ኖ። ይኸኛውን አሁን ባለው ዋጋ ይኸኛውን እንሰዳት። አሁን ጥሩ ዋጋ ነው። እኛም እንትና ያለው አሁን አንተ ሌላ በቃ እሰረው። መኪና ለዛ ጋ እስከዛ ግን ትንበለ ቆይ፣ እዛ ጋር ጨርሱ። ሚስትየዋ ደግሞ እዛ ጋር ሌላ በግ ታያለች። እዚህ ጋር ጨርሽ ና ና ና ና ና ነው ያለው እዚህ ጋር ይሄ ምንም ቅባት የለውም። አረ ምንም ቅባት የለውም። ጋር እየመጡ ነው የሚገዙ። ማን ነው ስሙ? ብሩክ። የት ነው ይሄ ቦታው? ጎሮ ጎሮ። ብሩክ ብላችሁ ከመጣችሁ በቃ ይሄው ምርጥ ምርጥ በግ አለው። ዋጋውም ፊክስ ነው። ብሩክ፣ በቃ አንተ ጋር ነው የሚመጡት። እነዚህ በጎች እንዳለ የእሱ ናቸው። ምርጥ ልጅ ነው ብሩክ። ፊቱ በደምብ ለየት ያለ ልጅ ነው በለው። እስከ አስር በቃ፣ ያውላችሁ 10 ሺህ እያለ ነው። በቃ እዚህ በቃ ብሩክ ብላችሁ ነው ታገኙታላችሁ፣ እዚሁ ጎሮ። መልካም በዓል። እሺ ብሩኬ ስንት ነው ያልከው?

ከ15 እስከ 20 ጥሩ በግ ይገኛል። ከዛ በታችም አለ ግን እንዴት አየሽው? ነው የዛሬው ታሪፍ ነው። ስለዚህ እንግዲህ የዛሬው በዓል ይሄን ነው የሚመስለው። መልካም በዓል፣ መልካም በዓል ነው ያቸው። አይ መልካም በዓል፣ መልካም በዓል ፋሚሊ፣ መታችሁ። የምፈልጉት ነገር እዚህ ጎሮ ነው። መታችሁ በጣም ብዙ ፍየልም አላቸው፣ በጎችም አሉ። የምፈልጉትን ነገር መታችሁ፣ ከዚህ ብገዙ አሪፍ። አሪፍ ፍየሎችም አሉ። ኑነት መልካም በዓል እንግዲህ